ሞት መቼ መጣ የሰው ልጅ በፍጹም ተድላና ደስታ በኤደን ገነት ይኖር ነበር ፈጣሪም ሰውን አንድ ነገር እንዲያደርግ አዘዞ እንዲህ ሲል መልካምና ክፉን የሚያስታውቀው ዛፍ አትብላ ከእርሱ በበላ ቀን ሞትን ትሞታለህ ሌላው ባላንጣው ደግሞ እንዲህ ሲል ሀሳብ አቀረበለት ሞትን አትሞቱም ባልዘራው ባላጨር ከው እና ባልሰበሰብከው ፍሬ ደስ እንዲሰኝ ያማረ እና የተዋበ የአትክልት ስፍራ የሰጠውን ፈጣሪውን መስማት ያለወደደው የሰው ልጅ ኋላ አረግጦ ለሚገዛው ሰይጣን ፈቃድ አደረ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሞት ሕግን በመተላለፋችን ምክንያት ወደ ዓለም ገባ። በአዳም መተላለፍ ምክንያት ሞት በሰው ልጆች ሁሉ ላይ ሰለጠነ። ሞት የኃጢአታችን የተከፈለ ምንዳ ወይንም ደሞዝ ነው። በዚህ ምክንያት ሞት የሰው ልጅ ጠላት ሆነ። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። የኋለኛው ጠላት የሚሻረው ሞት ነው። ቀዳሚ አባታችን አዳም በበደለው በደል እና እኛም ራሳችንን ካወቅንበት ደቂቃ ጀምሮ እግዚአብሔርን ስለበደል የበደላችን ደሞዝ የሆነው ሞት ደጃችንን እያንኳኳ በሰረገላው ይዞ ሊነጉድ የመጨረሻዋን እስትንፋሳችንን እየጠበቀ ነው። ይህ ቅስፈታዊ ሥጋዊ ሞት ወደ ቀጣዩ እና ዘላለማዊ ሞት የሚያሻግረን ድልድይ ነው። ቅጽበታዊ ሞት የሚያስፈራ ከሆነ ዘላለማዊ ውማ እንዴት አብልጦ አያስፈራ? ሞት እና ሲኦል በእሳት ባህር ውስጥ ተጣሉ። ይህም እሳት ባህር ሁለተኛው ሞት ነው። እግዚአብሔርን ባለመታዘዛችን እና ፈቃዱን ባለማድረጋችን ምክንያት አሁን በህይወት ሳለን እንኳን መጽሐፍ ቅዱስ ሙታን እያለ ይጠራናል። በሕይወት እያለን በሁለተኛው ሞት ፍርድ ስለ መሆናችን የሚያሳዩ በርካታ የመጽሐፍ ቅዱስ ክፍሎችም አሉ። እስቲ ለአብነት የተወሰኑትን እንመልከት። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን እንደሚሰራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናቸዋልና። አንተ የምተኛ ንቃ፣ ከሙታን ተነሳ፣ ክርስቶስም ያበራልሃል ይላል። እናንተም በበደላችሁና ሥጋችሁን ባለመገረስ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። ከአዳም ውድቀት ጀምሮ እስከ ኢየሱስ መምጣት ሞት በሰው ልጆች ላይ ሥልጣን ነበረው። ሞት ድል የተነሳበት ብስራት የተነገረው ኢየሱስ ይችን ምድር ሲረግጥ ነው። የሞት መውጊያ የተወሰደው ሙታኑን ሲቀበል የነበረው ሲኦል የደነገጠው ኢየሱስ በመስቀል ላይ ሞትን በሞቱ ሲቀጣ ነው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትህ የት አለ? ከሞት ጋር ታግሎ ያሸነፈ የለም። ሞትን ገጥሞ ድል የነሳ የለም። የሲኦልን ድንፋታ ጸጥ ያሰኘ የለም። ኢየሱስ ብቻ ይህን አድርጓል። ሞት በሰው ሁሉ በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ያም ሰው ኢየሱስ ይባላል። ቅዱሳን ብለን የምንጠራቸው አንዳቸው ሳይቀሩ በሞት የተሸነፉ ናቸው። ማንም ከማንም ሳይለይ ሰው የሆነ ሁሉ ከሞት በታች ነበር። ሞት ገዝቷቸው ነበር ከአንዱ በቀር ኢየሱስን ግን ሞት አልቻለውም። የመቃብር ደጅ አልፎ ሊያስቀረው አልደፈረም። እርሱ ብቻውን ከሙታን መካከል አልተገኘም፣ ሕያው ነውና። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ከዚህ ሞት ማን ሊድን ይችላል? እግዚአብሔር በሞት ጥላ የሚሄደውን ሰው ተመልክቶ ዝም የሚል ልብ ስለ ስለሌለው አንድ ልጁን በመላክ በሞት የተገዛውን ፍጥረት ሊያድን ወደደ። እናም በጨለማ የተቀመጠው ሕዝብ ታላቅ ብርሃን ያይ ዘንድ። በሞት አገርና ጥላ የተቀመጡትን ብርሃን ብርሃንን ይመለከቱ ዘንድ ሙታን ሁሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት መጣ። ዘመኑ ሲደርስ እግዚአብሔር ልጁን ወደ ምድር ላከ። የልጁም ብርሃን በጨለማና በሞት ጥላ የተቀመጡ ለነበሩ ሁሉ አበራ። የሚሰሙትም ሁሉ ቃሉን የሚጠብቁት ከዚህ ሞት አመልጠው በሕይወት እንዲኖሩ የእግዚአብሔር በጎ ፈቃድ ሆነ። እውነት እውነት እላቸዋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላቸዋለሁ፣ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፤ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። እውነት እውነት እላቸዋለሁ፣ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። ኢየሱስ ኃጢአትን ስላላደረገ ሊሞት ባልተገባው ነበር። እኛ ግን ሁላችን ኃጢአትን ኖች ስላደረግ ኃጢአትን ስላደረግነ በሞት ልንቀጣ ይገባናል። ሆኖም ሁላችንም ይህን ሞት ከምን ሞት ኢየሱስ የእኛን ሞት ሊሞት ወደደ። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና። እናም ኢየሱስ ሞት ስለ ኃጢአታችን የተደረገ የእኛ ምትክ ሞት ምትክ ነው። በእርሱ ሞት እኛ እግዚአብሔር ይቅርታ አግኝተናል። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅነ ይልቁንም ከታረቅን በኋላ በሕይወት እንድናለን። የኢየሱስ ሞት ምትክ ሞት ብቻ ሳይሆን እኛ ሁላችን ከእርሱ ጋር ሆነን ለኃጢአት እንድንሞት ያደረገ ሞትም ጭምር ነው። ነገር ግን ክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ቃሉ የታመነ ነው፣ እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ለኃጢአት ሞትን ለጽድቅ እንድኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን የሞተስ ከኃጢአቱ ጸድቋልና ነገር ግን ከክርስቶስ ጋር ሞትን ከእርሱ ጋር ደግሞ በሕይወት እንድኖር እናምናለን ክርስቶስ ከሞታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽመው ለኃጢአት ሞቷልና በሕይወት መኖሩን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደ ሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀሉበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምከት ከእኔ ይራቅ። ኢየሱስ የሞት መፍትሄ ነው። ከኃጢአትና ከሞት ፍርድ ነፃ እንድንሆን አድርጎናል። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአት እና ከሞት ህግ አርነት አውጥቶናል። ከሞት ለመዳን እኔ የኔስ ድርሻ ምንድን ነው? ኢየሱስ ቅጣቴን ሁሉ ተቀብሎልኛል እና ሞቴን ከሞተልኝ የእኔ ድርሻ ምን ሊሆን ነው የሚል ጥያቄ ካለዎት ምላሹ እንሆ። የበደላችን የእኛን ሞት በሞተውና እኛን ስለማጽደቅ በሶስተኛው ቀን ከሙታን መካከል በተነሳው በኢየሱስ የሚያምን ሰው ሁሉ ከአሰቃቂ ሁለተኛ ሞት ነፃ ነው። ከሞት ፍርድ ድኗል። ከሞት ፍርድ በኢየሱስ አምልጧል። ማስረጃዎቹንም ከዚህ በታች እንመልከት። ኢየሱስ ትንሳኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ህያው ይሆናል። ህያው የሆነም የሚያምንብኝ ሁሉ ለዘላለም ሞትን አያይም። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው ከእርሱ በእናንተ የሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ህይወትን ይሰጠዋል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። እናንተም በበደላችሁና ስጋችሁን ባለመገረስ ሙታን በሆናችሁ ጊዜ ከእርሱ ጋር ህይወትን ሰጣችሁ፣ በደላችሁ ሁሉ ይቅር አላችሁ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። መንፈስ አሁን ድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ። ስለዚህ አንተ የምተኛ ንቃ፣ ከሙታን ተነሳ፣ ክርስቶስ ያበራልሃል ይላል። በዚህ መልእክት አማካይነት እያንዳንዱ ሰው በክርስቶስ ኢየሱስ አምኖ መዳን ይችላል፣ የዘላለም ሕይወትም ያገኛል። አሁንም ይህን አጭር ጸሎት ከእኔ ጋር ይጸልዩ። እግዚአብሔር አምላኬ ሆይ፣ አመሰግንሃለሁ። ልጅህ ኢየሱስ ክርስቶስን ለእኔ ልከህ በእኔ ኃጢአት ምትክ እንዲሞት ስላደረግ አከብራለሁ፣ አመሰግናለሁ። እኔ ኃጢአተኛ ነኝ፣ በደለኛ ነኝ። ስለዚህ ተቀበለኝ፣ ስሜን በሕይወት መዝገብ ጻፈው፣ በመንፈስ ቅዱስ ሙላኝ፣ በሕይወት ዘመኔ አንተን እንዳገለግል እርዳኝ። ስለተቀበልከኝ ስሜንም በህይወት መዝገብ ስለጻፍከው አከብረሃለሁ አመሰግናለሁ። ይሄን ጸሎች ከጸለያቸው በኋላ በየቀኑ በመጸለይ ንስሐም በመግባት እግዚአብሔርን እንድታከብሩ አደፋፍራቸዋለሁ። በተጨማሪም ደግሞ በ09 39 61 12 03 ስልክ እኔን ማነጋገር ትችላላችሁ። እግዚአብሔር ይባርካችሁ። አሜን